አስተዋይ የሆኑ ሴቶች የውስጥ ውበት አላቸው። አርቀው ነው የሚያዩት፣ ሩቅ ሩቅ ነው የሚያዩት። አሁን ለምሳሌ ሴቶች የሚታሙበት ገንዘብ ያለው ወንድ ይወዳሉ ይባላል። የተወሰኑ ሴቶችን ሁሉንም አይደለም። እኔ ግን እንደዛ አይደለም ማየው። የተወሰኑ ይኖራሉ እንደዛ ታርጌት የሚያደርጉ ጎልድ ዲገርስ ምናምን ይባሉ አሉ። እንደሱ አይደለም ግን አንድ ወንድ ሊያገባት ሲፈልግ እሱ የሚታየው መጋባታቸው ነው፣ መጋባታቸው አብረው መኖራቸው በቃ ይጀመር ኑሮ ነው። እሷስ ስለሚኖሩት ኑሮ ታስባለች። ቤት ኪራዩ እንዴት ነው የሚከፈለው ታስባለች። ልጅ ወልዳ ልጄ እንዴት ነው የሚማረው ብላ ታስባለች። ልጄ ሁለተኛ ስደግም እንዴት ነው የምንኖረው ብላ ታስባለች። ስለዚህ ሩቅ ነው የምትመለከተው። ምን ይባላል እንደውም ሶስት ኤሶች ችሏቸዋል። ሴቶች ሴኪሪቲ፣ ሴፍቲ፣ ስታቢሊቲ ይፈልጋሉ። ከወንድ ሴኪርድ መሆን መኖር መቻላቸውን ለነሱ ብቻ አይደለም ለሚወልዱት ልጆች መኖር መቻላቸውን ማወቅ ይፈልጋሉ። ከዚ ሴፍ መሆን ጉዳት የሌለበት ቦታ ውስጥ መግባታቸውን ማየት ይፈልጋሉ። ስቴብል ሕይወት ውስጥ መግባት ይፈልጋሉ። ስለዚህ አሁን ወንዱ መጣ፣ ደሞዝ አለው፣ ወዷታል፣ ሊያገባት ፈለገ። ከዛ እሷ ታስባለች እንዴት ነው የምንኖረው? ቤቱ እንዴት ነው የሚሆነው ልጆቻችን እንዴት ነው የሚሆነው ስትል ገንዘብ ያለው ሰው ፈልገች ነው ይላታል? አይደለም ወይ አብረው የሚያድጉበት ፖስብሊቲ እንዳለ ካየች አብረን እናድጋለን የሚል ሀሳብ ከመጣበት ትቀበሏለች ያለበለዚያ ሴኪሪቲ ሴፍቲ ስታቢሊቲ ይፈልጋሉ አስተማማኝ የሆነ ደህንነቱ የተጠበቀ ህይወት ይፈልጋሉ ለምንድን ነው አስተዋይ ስለሆነ ነው ይሄ አሁን ይሄ አስተዋይነታቸው ከወንድ ይልቅ የላቀ እንደሆነ ይታወቃል።